ሙሉ የሴኪዩሪቲ ኢንፍራስትራክቸርም ልክ እንደዚሁ ዲፕሎይ ተደርጎለታል። ሞኒተሪንግ ሩምም ልክ እንደዚሁ አለ። ስዊቾች ላይ ስንመጣ የኤስዲ ዋን የሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ ይሄ ማለት ኦልሞስት አሁን አለም የደረሰበት ቴክኖሎጂ ማለት ይሄው ቴክኖሎጂ ነው ያለው። በተለይ ደግሞ የኦፕቲካል ትራንስፖርት ኔትወርክ የምንለው ሙሉ ስንጨምርበት፣ ምናልባት ማጋነን አይደለም፣ ግን ግሎባሊ በሃይስት ስታንዳርድ ከኔትወርክ ኢንፍራስትራክቸር አንጻር የተሰራ ነው ማለት ነው። ያሉት ስዊቾች በሙሉ ሪደንደንት ናቸው። ምን ያክል ነው ከበሩ ነው ያሉት ከበር የሚያደርገው አጠቃላይ ሙሉ የሀያ አራቱን ብራንቾች ከበር ያደርጋል። ብራንቾቹ ከበር የሚያደርጉት ሀያ አራት ብራንቾች አሉ፣ ሰባት የኢፋይሊንግ አሉ፣ ወደ ሀምሳ ሁለት ደግሞ የቪዲዮ ኮንፈረንሲንግ አለ። እና ኦልሞስት አብዛኛውን ሀገር ከበር እያደረገ ነው። ከበር ያደርጋል። ሙሉ በሙሉ ከበር ያደርጋል። ቴክኖሎጂ በመጠቀም ችሎቱ አገልግሎት ይሰጣል። ሰበር መዝገብ ቁጥር 0213 መስከረም 30 2018 ዓ.ም። ዳኞች ብርሃኑ አመነው፣ ገበየው ፈልቀ ፈልቀ፣ እንዳሸዋ ዳነ፣ ሀፊዝ አባጀማል፣ ማርታ ተካ። አመልካች አቶ አሰፋ ከበደ፣ ጠበቃ ህይወት ብርሃኑ ቀርብ ያለሁት የተከበረው ፍርድ ቤት። ጠበቃቸው ቀርበዋል። በጠሪ ወይዘሮ ሙሉ አስቻለው አልተጠሩም። መዝገቡ የተቀጠረው አመልካች ያነሱትን የመጀመሪያ መቃወሚያ ውድቅ በማድረግ ስፍድ ቢሰጠውን ብይን በመቃወም በሰበር ችሎት እንዲታረም ስላመለከቱ ነው። ክርክሩ እንደሚያሳየው የንብረት ክርክር ነው። ቀደም ሲል ክርክር የተደረገው በወራሾች መካከል ነበር። አሁን ክርክር የቀረበው በባልና ሚስት። ይሄ ለክርክር ምክንያት የሆነው ቤት የባልና ሚስት የጋራ ንብረት ስለሆነ ድርሻውን ያካፍለኝ በማለት ተጠሪ ባቀረቡት ክስ የተጀመረ ክርክር ነው። እዚህ ላይ እንግዲህ በአመልካች ጠበቃ በኩል የሚቀርበውን የቅሬታ ነጥብ አጠር አድርገው ለችሎቱ ያስረዳሉ። አመሰግናለ። የተከበረው ፍርድ ቤት ችሎቱን በግልጽ እንዳስቀመጠው በዋንደኛነት የሰበር ቅሬታ መነሻ የሆነው በስር ፍርድ ቤት በተመሳሳይ ንብረት ላይ የተደረገ ክርክር ነበረ። ያንን ክርክር መነሻ በማድረግ በስር ፍርድ ቤት የመጀመሪያ ደረጃ መቃወሚያ አቀርበን ነበረ። ጉዳዩ ቀደም ሲል ውሳኔ ያገኘ ስለሆነ ክሱ ውድቅ እንዲደረግ ጠይቀን ነበረ። ነገር ግን የስር ፍርድ ቤት መቃወሚያችንን አልፎ ውሳኔ መስጠቱ ተገቢነት የለውም በሚል ነው የሰበር ቅሬታችንን ያቀረብ ነው። ስለዚህ በዚህ መሰረት የስር ፍርድ ቤት ውሳኔ እንዲሻርልን ነው የተከበረው ፍርድ ቤት ጠይቀው፣ አመሰግናለሁ። እሺ፣ የአመልካች ጠበቃ ቤታቸውን አስረድተዋል። ምናልባት ከችሎት የሚነሳ ጥያቄ ካለ አስቀድሞ የነበረው ጉዳይ እና አሁን የቀረበው ጉዳይ ተመሳሳይነት አለው፣ የተከበረው ፍርድ ቤት። በስር ፍርድ ቤት የተከራከርንበት ንብረት በቦሌ ክፍለ ከተማ ወረዳ አስር የሚገኝ የቤት ቁጥሩ ሁለት ሃያ አምስት የሆነ ሲሆን ይህንን በተመለከተ የተጠሪ ድርሻ የላቸውም ተብሎ ውሳኔ ተሰጥቶበታል። በዛ ምክንያት ነው ተመሳሳይ ውሳኔ ክርክር ነው እያልን ያለ ነው፣ የተከበረው ፍርድ ቤት። አያይዘናል፣ የተከበረው ፍርድ ቤት። ከችሎቱ የሚነሳ ተጨማሪ ጥያቄ ስለሌለ በዚሁ ያበቃል። ዛሬ የተሰማው የቃል ክርክር ወደ ጽሁፍ ተገልብጦ በአስቸኳይ ከመዝገቡ ጋር እንዲያዝ ኮፒው ለግራቀኙ እንዲሰጥ ወይም ለአመልካች ታበቃ እንዲሰጥ ብለናል። የቀረበው ክርክር መርምረን ትእዛዝ ለመስጠት ማዳሪ ይቀጥረናል። የዛሬውን ችሎት በዚሁ ጨርሰናል እናመሰግናለን። ኢንፍራስትራክቸሩ የኤስዲዋን ኢንፍራስትራክቸር የሴኩሪቲ እና የሚኒ ዳታ ሴንተር አክቲቭ ዲቫይሶች ማኔጅ የሚደረግበት ሴንተር ነው። እዚህ እንደምታዩት ሁሉንም በየብራንቹ ያሉትን ሚኒ ዳታ ሴንተር ሞኒተር የሚያደርጉባቸው ናቸው ማለት ነው። የአዲስ አበባ ሳይት የአርባ ምንጭ የድሬዷ፣ ሀዋሳ በሙሉ ኢንክሉድ ተደርጎ ነው። ይሄኛው ደግሞ የፓወር ሁሉም ሳይቶች ፓወር አላቸው። ሪላያብል የሆነ ኮኔክቲቪቲ መስጠት ስለምንፈልግ ጀስቲስን ደግሞ ለሁሉም አክሰስብል ማድረግ ስለሚያስፈልግ ማለት ነው። ከዚህ ጋር ተያይዞ የተዘረጋው ኢንፍራስትራክቸር በጣም ትልቅ ስለሆነ ሴኩሪቲም እንደዚሁ ዲጂታላይዜሽን ላይ ሲመጣ ሴኩሪቲ መሰረታዊ ስለሆነ የሴኩሪቲ ሞኒተሪንጉም እዚሁ ከዚህ ሴንተር ነው የሚሰራው ማለት ነው። የሳይበር ቲም አላቸው፣ እዚህ ላይ የሚቀመጡበት የየራሳቸው ቲም ስላለ የሲም ላይ ፋየሮል አላቸው። አንቲቫይረስ፣ የኢንድ ፖይንት ሴኩሪቲ፣ የዳታቤዝ ሴኩሪቲ አለ፣ እሱም በሙሉ ሞኒተር የምናደርግበት ነው። ከዛ በተጨማሪ ግን አድ ያደረግነው ነገር እንደ ዲጂታል ተቋም የዩዘር ቢሄቪየርንም እያጠና ምን አይነት ሴኩሪቲ ኮንትሮሎች መኖር አለባቸው የሚለውንም ሰጀስት የሚያደርግ ሶሉሽን ነው ያቀረብ ነው ማለት ነው። ቀጥሎ ያለው የዲጂታል ኔትወርክ ነው የተዘረጋው። ዲጂታል ኔትወርክ ማለት ከሴንተር ሁሉንም ማየትና ሁሉንም ኮንትሮል ማድረግ፣ ለሁሉም ደግሞ ሪስፖንስ መስጠት እንዲያስችል ነው። ኢንክሉዲንግ እስከ ዋይፋይ አክሰሱ ድረስ ያለውን ከሴንተር ሆኖን ማኔጅ ማድረግ እንችላለን። ቪዚቢሊቲውም አለ፣ ኮንፊግሬሽኑንም ከዚህ ነው የሚሰራው ማለት ነው። ይሄ ጋር ተያይዞ ምን ሌቨሬጅ ይሰጠናል? ይሄ የተዘረጋውን ኢንፍራስትራክቸር ደግሞ ለምን ጥቅም እየዋለ ነው ነው በምን መንገድ እየተጠቀምንበት ነው የሚለውን ማኔጅ የምናደርግበት ይሄ ሳይት አለን። እዚህኛው ፕላትፎርም ላይ የምናየው በአጠቃላይ የእያንዳንዱ ኢንፍራስትራክቸር ዩዘቢሊቲው ምን ላይ ነው ያለው የሚለውን እና ዩዘሮች ደግሞ ምን እየተጠቀሙበት ነው አፕሊኬሽን ዩዘር አጠቃቀማቸው ምን ይመስላል የሚለውንም ከሴንተር እየታየ ማስተካከያዎች እንዲደረጉ ሞር ለአገልግሎት እንዲውል የሚቻልበትን መንገድ የምናስቀምጥበት ነው ማለት ነው። ሌላኛው ይሄ አጠቃላይ የፌዴራል ኮርስ ኔትወርክ በጣም ሰፊ በመሆኑ አውተንቲኬሽን ይፈልጋል። ሴንትራል የሆነ አውተንቲኬሽን፣ እሱንም ለመስጠት የአይደንቲቲ ሰርቪስ አለን ማለት ነው። እዚህ ጋር በአጠቃላይ ከአውተንቲኬሽን ጋር ከኔትወርክ ዲቫይስ አውተንቲኬሽን እና ኢንድ ፖይንት አውተንቲኬሽንም ዩዘር አውተንቲኬሽን እንሰራለን ማለት ነው። በኔትወርኩ በአጠቃላይ ያልተፈቀደላቸው ዲቫይሶች አይገቡ፣ ከገቡ በኋላ ደግሞ የሄልዝ ታሳቸውን ቼክ እናደርጋለን። ምን አይነት ኦኤስዎች አሏቸው ምንድን ናቸው ምን አይነት ዲቫይስ ይዘው እየመጡ ነው ከስተመሮች የሚለውን በሙሉ ማኔጅ የምናደርግበት ነው። እንደ ፕሮቴክሽን ፋይሮልም እንደዚሁ ቤት ው እ ፋይል የማያስፈልግ እንዴት ነው የማየው፣ ፋይል ለማየት ሞክር ደግሞ እንክርትት ካልሆነ እንዴት ማክት የሚደረገው ሲስተሙ በአጠቃላይ ከዚህ ከፕሪሚሲስ ውጭ ላሉ አክሰሶች በሙሉ የቪፒን አገልግሎት አለው። በየትኛውም ዲቫይስ በየትኛውም አይነት መንገድ አክሰስ ሲያደርጉ ኢንክሪፕትድ የሆነ የአክሰስ ሜካኒዝም አለው። ከዛ ውጭ አክሰስ ማኔጅመንት ቅድም እንደተባለው በትክክል የተቀመጠው የአንዳንዱ ዩዘር በምን አይነት ሌቭል አክሰስ ማድረግ መቻል አለበት የሚለውን የምንቆጣጠርበት አለ። ከእሱ በተጨማሪ የዳታ ቤዝ አክቲቪቲ ሞኒተሪንግ አለ ወይም የዳታ አክሰስ አክቲቪቲ ሞኒተሪንግ ማፕ እናደረጋለን። እሱ ይያያዛል ማለት ብሄቪሩን እያየን ለምሳሌ ከስራ ሰዓት ውጭ አክሰስ ለማድረግ ሲፈልግ ለምን አደረገ የሚለውን የሚታይበት የዳታ ቤዝ አክቲቪቲ ሞኒተሪንግም እንደዚሁ ኢንክሉድ ተደርጓል ማለት ነው። ይሄኛው የፋይሊንግ ሲስተማችን ነው። በዚህ ፋይሊንግ ሲስተም የፌደራል አቃቤ ህጎች፣ ጠበቆች፣ ማረሚያ ቤቶች ሁሉም ከየዛቸውን ፋይል አድርገው እዚህ መምጣት ሳያስፈልጋቸው ከፍርድ ቤት ጋር ያላቸውን ጉዳይ የሚጨርሱበት ነው። እዚህ ጋር እንደምትመለከቱት ሰው አይምጣ ስንል አንደኛ የሚያስፈልገን ነገር ምንድን ነው? አመልካቾቹ አይደንቲፋይ መደረግ መቻል አለባቸው። ስለዚህ ግለሰብ ከሆነ ባለው ፋይዳ ኢንተግሬት ተደርጓል። በፋይዳ ሄዲው አይደንቲፋይ እናደርገዋለን። ስለዚህ በተረጋገጠ ፋይል ያደርጋል። ከዚህ በተጨማሪ ለምሳሌ ከጥብቅና ከእንትን ጋር የተገናኙትን አንድ ሳምፕል ባሳያችሁ። እዚ ጋ ያለው ኢንተግሬሽን ምንድን ነው? ፋይሉ ራሱ ሲመጣ መጀመሪያ ከጠበቃና ፈቃድ ካለው መሆኑ ተረጋግጦ ከሚኒስትሪ ኦፍ ጀስቲስ ጋር ኢንቴግሬትድ ነው። ባስገባው ቁጥር ተረጋግጦ ነው የሚመጣው። ይህም አንዱ ኢንተግሬሽናችን ነው። ስለዚህ ፍርድ ቤት ጋር ሲመጣ ጠበቃው ፈቃድ አለው፣ ታድሷል፣ እግድ አለበት የሚለውን ጨርሶ ይመጣል ማለት ነው። ሶ ዋንስ እነዚህ ነገሮች ከተሟሉ በኋላ የፍርድ ቤት አመልካቹ ፎርሙን ሞልቶ ቀጥታ ወደ ፍርድ ቤት ይልካል ማለት ነው። ከዛ በተጨማሪ እዚህ ጋር ያካተት ናቸው ከክፍያ ጋር የተያያዙ አሁንም መምጣት ሳይጠበቅበት በቴሌቨር በሌሎች ባንኮችም ከኢቲስዊች ጋርም ኢንተግሬት ተደርጎ ቀጥታ ከፍሎ ይመጣል ማለት ነው። ከዛ በተጨማሪ ከፍርድ ቤት ጉዳዮቹን የሚከታተልበት ደግሞ የራሱ አለው። እዚህ ጋር በእኔ ስልክ ላይ እንደምታዩት የመዝገብ ሲከፈት ወደ ችሎት ሲመራ ሁሉ ነገር ኖቲፊኬሽን ይደርሰኛል። ካልሆነም ደግሞ በፋይዳዊ ገብቼ እዚህ ሲስተም ላይ ያለውን የት እንደደረሰ መከታተል እችላለሁ። ለምሳሌ አንድ የተከፈተ ፋይል ባሳያችሁ የት እንደተመራ እዚ ጋ ሲስተሙ ያሳየኛል ማለት ነው። ሶ ፍርድ ቤት መምጣት ሳይጠበቅበት አንድ ሰው ሙሉ ጉዳዩን ቀጠሮም ካለው በመሀልም የሚያስገባቸው ልዩ ልዩ መዝገቦች ካሉ እዚጋ እያስገባ ከፍርድ ቤት ጋር ኢንተራክት ማድረግ ይችላል ማለት ነው። እዚህ ጋ ፋይል ከተደረገ በኋላ ወደዚህ ብንመለከት ይሄኛው የሬጅስትራል ፔጅ ነው። ሬጅስትራል ማለት ያው ወደ ፍርድ ቤት የሚመጡ ጉዳዮችም የሚወጡ ጉዳዮችም የሚተዳደሩበት ሲስተም ነው። እዚህ ጋር እንደምታዩት ለምሳሌ አንድ የጨመርነው ፊቸር በተመሳሳይ መዝገብ የተከፈቱ አሁን ያለነው ሰበር ሰሚ ጉዳይ ላይ ነው የተለያዩ መዝገቦች ቢመጡ ሲስተሙ ራሱ ትሬስ የሚያደርግበት የራሱ ፊቸር አለው። ከዛ በተጨማሪ እዚህ ጋር እንደምታዩት የሚመጡ ዶክመንቶች ከዛም የሚመጡ ዶክመንቶች ዲጂታሊ ሳይንድ ናቸው ይህም ፋይዳንና የፍርድ ቤቱን ስሜስ ሰርቪስ በማጣጣም እዚህ ጋ የሚመጡ ነገሮች በሙሉ ተፈርመው ህጋዊ የዲጂታል ሲግኒቸር ህጉንም አሟልተው የሚመጡ ናቸው። ሌላው ከውክልና ጋር የተገናኘ ነገር ለምሳሌ በቁጥር ቢመጣ ሬጅስትራሉ ያለውን ዶክመንት እዚህ ጋ ያለው ምንድነው፣ ከዛ የመጣለትን ማመልከቻዎች በሙሉ ሬጅስትራሉ አንድ በአንድ እየገመገመ ያያል። ውክልና ካለ ይሄ ከውክልና ሲስተም ጋር ኢንተግሬትድ ሆኗል። ስለዚህ በዚህ ቁጥር የገባ ውክልና ቬሪፋይ ማድረግ ቢፈለግ ከአፕሎዱ በተጨማሪ ሲስተሙ እዚህ ጋ ያመጣለታል ማለት ነው። ስለዚህ ሬጅስትራል ጋር ሆነን ተመሳሳይ መዝገቦች መከፈት አለመከፈታቸው፣ የወለዳ ማስረጃ ማረጋገጫ እንዲሁም ደግሞ እዚህ ጋር አሳያቸዋለሁ። ክፍያዎቹን ሲስተሙ አውቶማቲካሊ ካልኩሌት ያደርጋል ከዛ ውጪ። መጥሪያ መላክ ቢፈለግ ለዚህ አይነት ነገር ሲስተሙ ጀነሬት እያደረገ ኮሚኒኬት ያደርጋል ማለት ነው። እዚህ ጋር ካለቀ በኋላ ፋይል ከተከፈተ በኋላ እዚህ ጋር ወዳለው ሲስተም ይመራል ማለት ነው።